ታምነው ጽጌ አጥንት ሾኮኖ ይውጋቹ ጅጂ ክያን የምትከተለ አማራ እግዚአብሔር ምስክሬ ምስክር ነው። እኔ ያልደረሰችብኝ አማራ ሞተ ብላኛ ስናለቅስ ወለጋ ላይ የሞቱትን የአማራ ልጆች ሻምፓኝ ቅርታ የጠጣች ሴት ናት። መቼም መቼም ለሷ ፎርጊቭ የሚያደርግ ምንም ነገር የለኝም ምንም ነገር የለኝም። የአማራ ልጆች ግን ቢኬርፉል እናንተ የሳቀላችሁ ሁሉ እውነትም ይመስላችሁ፣ የሳቀላችሁ ሰው ሲስቅላችሁ ምትረሱ አይኖ፣ የዋ ህዝብ ነው አማራ ምስኪን ስለሆናችሁ ፎጊብ እንደምታደርጉ እያወቁ የሚጫወቱባችሁ እንዳትረሱለት። ዮኒ ማኛንም እንዳታምኑት። የአዲስ አበባ ልጅ ነው። ሂዶን ኬሪ አዲስ አበባ ልጅ ስትሆን ሁሉንም ብሔር ነው የምትወደው። ለአማራ ተጨንቆ አይቆምላችሁም። ውሸቱን ነው። ኤኒ ዴይ ከፈለጉት ይገለበጣል። ለአማራ አዝኖ እንዴ? ያን የተገለበጠ ጊዜ የሰደበውን እንዴ? ዮኒ ማኛንም እንዳታምኑት ፖለቲካ ከሰራላችሁ አዳምጡት። አይዶን ኬር ግን እንዳታምኑት። የአማራ ጠላት ማለት ጂጂክያ ናት። ስለዚህ የወጋ ቢረሳ የተወጋ አይረሳ። ጂጂክያ አንደኛ የአማራ ጠላት፣ የአማራ ሞት የምትወድ የአማራን ውድቀት የምትሞት አማራ የምትጠላ ጂጂክያ ናት። ከትግሬ ሎዛ ሎዛ አንደኛ የአማራ ጠላት አማራ ነፃ ልጅ ባገኝ እንደዚያ አንቄ እገላለሁ ብላ በሶሻል ሚዲያ ታሪክ የተናገረች ሎዛ፣ በጣም አማራ የምትጠላ አምራ የምጠላ እውነትን የአማራ ጻ ልጅ ብታገኝ አንቃ ልትገል የምትችል ትልቅ መራራ ጠላት አለባት። ሎዛ አጎዛ የምትባል ባለጌ የአማራን ደም እንደዚህ ብታገኝ እንደዚህ አርጋ የምጠጣ አማራ ሲያለቅስ የምትደሰት አንደኛ እሷ ናት። ስለ አማራ ምን ሳወራ የረሳውላችሁ መሰላችሁ? እንደ ስስቅላችሁ እኮ ነው ያለችው፣ ዩቱባን ለመሸቀል ፈልጋ እንጂ የአማራን መሞት ከሚያስደስታት የአማራ ውድቀት ከሚያስደስተው ሰው አንዱ ብትኖር ድጅክያ ናት። አማራ አጥብቃ ምትጠላ፣ አጥብቃ ምትጠላ እግዚአብሔርን ለጂጂክያ ለዩቱባ ነው እንደዚህ አሁን ብድብድ የምትጫወተው። ለጂጂክያ ነው። ጂጂክያ ለዩቱባ ነው። በተአምር በተአምር ፎጊቭ እንዳታረጊላት። በተአምር ከኪዲ ጋ ታረቂ። አዶማይንድ ከኪዲ ከኪዲ ጋ ብትታረቂ ደስ ይለኛል። ፍቅር አላችሁ ብዬ አምናለሁ ንጹህ ፍቅር። ነገር ግን ጂጂክያ ወዳሽ መስሎች፣ ኦኪዲ ትወድሻለች እንዲህ ብላ ውሸቷን ነው፣ ውሸቷን አሁን ኦሮሞ ፊቱን ስላዘረባት አማራው ጥርሱ ነቅሶ ስለያዛት ትግሬም በተአምርስ ዞር ብለው ስለማያዋት ያላት እድል ከአንቺ ጋር ፍሬንድ እንድነፈጥራ፣ ይሄ ምስኪን አማራ ዩቱብ ላይ እንዲከተሏት፣ ይሄ ምስኪን አማራ ተከትለዋት ነው እንዲህ አለ። እንደው የአማራ ልጆች እግዚአብሔርን ያሳምነው ጽጌ አጥንት ሾኮ ነው ይጋቹ። ጅጅክያን የምትከተል አማራ እግዚአብሔር ምስክሬ ነው። እኔ ያልደረሰችብኝም የምጠላት ግን አማራ ሞተ በላኛ ስናለቅስ ወለጋ ላይ የሞቱትን የአማራ ልጆች ሻምፓኝ ቅርታ የጠጣች ሴት ናት። መቼም መቼም ለእሷ ፎርጊቭ የሚያደርግ ምንም ነገር የለኝም። ምንም ነገር የለኝም። የአማራ ልጆች ግን ቢኬርፉል እናንተ የሳቀላችሁ ሁሉ እውነትም ይመስላችሁ፣ የሳቀላችሁ ሰው ሲስቅላችሁ የምትረሱ አይኖ የዋ ህዝብ ነው። አማራ ምስኪን ስለሆናችሁ ፎጊቭ እንደምታደረጉ እያወቁ የሚጫወቱባችሁ እንዳትረሱለት። አሁን እዩት፣ ዮኒ ማኛ ብልጽግና ጋር ሄዳለሁ አለ ብልጽግና አያስገቡትም። ብልጽግናን ኔ ያውቃለሁ። አሁን ምን አለ? ተገልብጦ አማራ ያሸንፋል እያለ ነው። ዮኒ ማኛንም እንዳታምኑት፣ አዲስ አበባ ልጅ ነው ኢዶንኬር የአዲስ አበባ ልጅ ስትሆን ሁሉንም ብሄር ነው የምትወደው። ለአማራ ተጨንቆ አይቆምላችሁም። ውሸቱን ነው። ኤኒ ደይ ከፈለጉት ይገለበጣል። ለአማራ ዝኖ እንዴ? ያን የተገለበጠ ጊዜ የሰደበውን እንዴ? ዮኒ ማኛንም እንዳታምኑት። ፖለቲካ ከሰራላችሁ አዳምጡት። አይዶን ኬር ግን እንዳታምኑት። ሀሳብና ኮፕሊንግ ሰብስክራይብ አርጉ። ሰብስክራይብ አባት ቡጣ ዝጊባቸው፣ እንትኑን ኮመንቱን ዝጊ። ሰብስክራይብ ካላደረጉ እንዳያዩኝ፣ ዝጊባቸው። ዝጊ ኮመንቱን ዝጊው። ሰብስክራይብ አርጎ ይግባ ከፈለገ ዝጊው። አዳምጡ፣ እያንዳንዳችሁ ማለት ነው። ትሰማላችሁ፣ ሰው ሲነግራችሁ የምትሰሙ ከሆነ ጂጂክያ የምትባል ደንቆሮ ዩቱብ ልሰራ በአማራ ደም ያኔ እኮ ገንዘብ የሰበሰበችው ሆዷን የተቆራረጠችው የአማራን ሞተ ብላ ሻምፓኝ እንደዚህ አይነት አመሻለ እንዴ እያለ ዩቱብ ላይ ይሄ ምስኪን እየተከተለ እንዳለ በአማራ ልጅ ደም ነው የተጫወተችው። በአማራ ደም በአማራ ደምን የተጫወተችው። ስለዚህ ጅጅኪያ ዩቱብ ልሰራብህ እንጂ አማራ ወዳ አደለም። በአማርኛ የምጨፍር አርጋ ልብሱን የጠረጴዛ ልብስ አርጋ ይሄ አልጋ ላይ ለሶፋ ልብስ የሚደረገው ወንበር ላይ አድጋ ይሄንን አስገዛውም፣ ጅጅክያ ወይ ከሆነ ቦታ አምጥታ ነው። የአማራ ጠላት ማለት ጅጅክያ ናት፣ የአማራ ጠላት። ስለዚህ የወጋ ቢረሳ የተወጋ አይረሳም። ጅጅክያ አንደኛ የአማራ ጠላት፣ የአማራ ሞት የምትወድ የአማራን ውድቀት የምትሞት አማራ የምጠላ ጅጅክያ ናት ጅጅክያ ከትግሬ ሎዛ ሎዛ የምትባል እግዚአብሔር መዳን ያለም የደፋት ሎዛ። አንደኛ ሎዛ ስለ ቤት ታዩ ውይ ምናም ውሸቷን ውሸቷን። ሎዛ አንደኛ የአማራ ጠላት። አማራ ነጻ ልጅ ባገኝ እንደዚያ አንቄ እገላለው ብላ በሶሻል ሚዲያ ታሪክ የተናገረች ሎዛ በጣም አማራ የምትጠላ አምራ የምጠላ እውነትም የአማራ ጻል ብታገኝ አንቃ ልትገል የምትችል ትልቅ መራራ ጥላቻ አለባት። ሎዛ አጎዛ የምትባል ባለጌ የአማራን ደም እንደዚህ ብታገኝ እንደዚህ አድርጋ የምትጠጣ አማራ ሲያለቅስ የምትደሰት አንደኛ እሷ ናት። ሶሻል ሚዲያ አዲስ ለዛውም አዲስ አበባ ተወልጃለሁ ትላለች። አደ ነው አዲስ አበባ ተወልዶ የብሔር ጥላቻ በዚህ መልኩ ያለበት ሎዛ የምትባል የአማራ ጠላት፣ በቤታዮ ስር ተደብቀው ሊገቡ የሚፈልጉ ቤታዮ እንድች ብለሽ እንዳታስገቢ እየነገርኩሽ ነው። እህት እህታለም፣ እኔ እወድሻለሁ። ሶሻል ሚዲያ ካገኘኋቸው ከመወዳቸው ስታወሪ የምታስደስችኝ ጥቃትሽ ጥቃቴ ነው ብዬ የማመን ቤታዮ፣ እነዚህ ሰዎች ስለአንቺ ሲያወሩ እውነት እንዳይመስሉሽ አንደኛ የአማራ ጠላት የአማራ ልጅ ብታገኝ ላይታ በሚጥሚጥ አርጋ ትበላለች። ሎዛ የምትባል ባለጌ ስድ ማለት ነው። ስለዚህ ቤታ በአንቺ ስር ሊገቡ የሚሉትን አንቺ የዋነሽ የዋነሽ፣ አቃለው የድሬዳዋ ልጅ ነሽ። ማንም ተቸገረ ሲባል የምትሰጪ የብሔር ችግር የሌለብሽ፣ ሲነኩሽ ማንነትንሽን ሲነኩሽ ትሳደብ ያለሽ እንጂ የማንንም ማንነት እንደማጠይ ምስኪን እንደሆን ሻቃሉ እዚህ ሶሻል ሚዲያ ላይ ኃላፊነት የጎደለው ንግግር ጥላቻ በዚህ መልኩ ሲናገሩ ያየናቸው ባለጌዎች አሉ። ስለዚህ እነሱ ባለጌዎችን መጠንቀቅ መቻል አለብሽ። አውቀ ነው በአንቺ ስር የሚገቡ እቴቴ፣ አንደኛ ልክስክስ ነው እቴቴ። የእኔ ቤተሰቦች ተነኩ ሌባ ወራዳንተ ነገም ከጅጅጋ እኔ በእርግጥ እንደ አንድ ሴት እንደ አንድ እናት ጂጂክያ ካፏ የሚወጣው ብልግና ስለ ልዩ የተናገረችው ኢዝኖት አክሴፕቴብል እንደ እናት ያንን ንግግሯን አክሴፕት አላረግም። ለነገሩ ጂጂክያ ካንደበት ደህና ነገር አይወጣም። አሁን ጂጂክያ የምትባይ ደንቆሮ፣ የአንቺን የልጅ ልጆችሽን በዚህ መልኩ ቢደፈሩ ደስ ይልሻል? አንቺን ልክስክስ፣ የአባት አምላክ የአንቺን የልጅ ልጅ ይድፈርና ያሳየኝ። ይደፈሩልሽ የአንቺ የልጅሽ ልጆችሽ ይደፈሩ ይደፈሩልሽ፣ ይድፈርሽ አባት አምላክ። አንቺ ባለጌ ስድ አደግ ከብት ማለት ነው። ስድ ቆሻሻ፣ ባለጌ ስድ መዳን ያለም ድፍት ያርግሽ። አንቺ ስድ አደግ ከብት፣ ከአንቺ ምን ይማራል ሰው ባለጌ ቆሻሻ አንቺ ለነገሩ ንቆ ነው የተወሽም፣ መልስም አልሰጠሽም። ንቆ ነው የተወሽ በአንቺ ቤት፣ እሱ ተናዶ ተሳድቦ እየተሰዳደብሽ ዩቱብ ትሰሪ ስላወቀብሽ መልስም አልሰጠሽ። አንቺ ባለጌ ማለት ነው ስድ። ቤታዮ ዞር አታይሽም። ቤታዮ ኖ አሸነፍን እኛ ሰበናፕ፣ ምና ኖ፣ ኖ፣ ኖ። የትም የምታሸንፊ ነገር የለም የትም ቤታዮ ጋር እንዳደርሽ ነው ነው የእሷን ደሞች ነው ሻምፓኝ የጠጣሽው፣ የቤታዮ ዘመዶች ሞተው ነው እንዳትረሺ። ስለዚህ ቤታዮ ከአንቺ ጋር የምትቆምበት ምንም ነገር የላትም። ምንም ነገር በተአምር በተአምር። እኔ ቃል ለምድር ለሰማይ ቤታዮ ይህንን እቴቴ እያሳደድን የእናንችንን ከዚህ ሚዲያ ላይ የምናጠፋው ዘሴም ታይም ይቺ አብራው የተኛችው ሆዴታም በብላ የምትደሰት ሴት እንዴ! ይቺ ጤነኝነቷ እኮ ያጠራጥራል። ጤነኛ ለመሆኗ እኔ እግዚአብሔርን ተጠራጥር ያለው ጤነኛ ናት። ግን እንኳንና ምንም ያላ እኔ የልጅ አባት ሆኖ ለመንግስት አሳልፎ ሰጥቶኝ በጥቁር ሰራችሁ ብሎ ከሶኝ እዚህ ሀገር አስፈርዶብኝ፣ አደለም ሲሞት፣ አደለም ታሞ ተደውሎልኝ እኔ አልቅሼ ነው ሄጄ። እንኳንና ቂም ሊይዝ ማለት ነው። በሰው እጅ፣ በእግዚአብሔር እጅ ሲያዝ ሰው ወደ መሞት እየሄደ እኔ ወጥቼ እግዚአብሔርን አልቅሼ ያንን አንድ ቀን ንጹህ ምግብ አብሮ የበላሁትን አንድ ቀን ንጹህ ፍቅር ያሳለፍኩትን እሱን ነው እንጂ የማስበው፣ ያደረገኝን ተንኮል አደለም። ሰው በእግዚአብሔር እጅ ተይዟል ሲባል እንዴት ብዬ ነው ይድፋህ ምለው? የዝች ብልግና ጥግ እኮ ከምንም ነገር የማይወዳደር ብልግና እኮ ነው የምታረገው። ባለጌ ከይሲ ማለት ነው። ስድ እንዲህ አይነት ወሬ እያወራው ከንፈሪ ሲያምር ብለ ኮመንት የምታረገው ልጅ ግን ምን አይነት ግን ስልጠና ውስጥ ነው ያላችሁት? ምን አባ ከንፈር ከንፈሬን ነው ያሳያል? አባቴ አምላክ የደፋ ማለት ነው። ታፕታፕ የሚደረገው እዚህ ጋር ነው። ምን አባ እዚህ ጋር ትሰራለ አንተ ልክስክስ፣ ወራዳ ማለት ነው። ይህኔ ስልክህን ይዘ እንደዚህ ያልክ እየሳምከኝ ይሆናል። ማቴ ሳማህ አንተ ልክስክስ ማለት ነው። ስልካችሁን የምትስሙ ደናቁርት ከንፈሬ ሲያምር ምን አባ እየሰራ ነው? እኔ ከንፈር ላይ አንተ ግሜ ገማ። እስቲ እናት ወልዳለች። ከንፈሬን እንዲህ ብለ በስልክ ላይ ብትስም ይደርሰኛል መረጃ። ቻይ ነው አንተ ልክስክስ። ፎቶን አስጥቼ ነው ምቀጠቅጥ አንተ ሰገጤ፣ አንተ ውሻ። ወንድ ሳመኝ እኮ እያልኩ እየነገርኩ ነው። ከንፈሬ ጋር ምን ትሰራለ አንተ ውሻ ማለት ነው። አንተ ልክስክስ ልክስክስ ወራዳ። ግማሾቻችሁ ማ የአንገቴን ወርቅ ልትሰርቁ ሁሉ በስልክ እየታገልክ እኮ እያየሁ ነው። ና ስረቃ ና ና፣ ግባ ና ስረቅ። ምን ጉድናችሁ እናንተ። ከዚህ አይነት ፋራ ጋዴ ብዬ ለምኖረው። የአንገትሽ ግን ወርቅ ነው? አይ ብንትን ነው፣ ሲልቨር ነው። ና ስረቃዋ፣ ና ጮሌ ሌባ ቲክቶክ ደግሞ ፈተና የበዛብኝ ምን አባቱ ፈልጎ ነው ፈተና የሚሰጠኝ? ልክስክስ ይሄኒው ይሄኒው እያለ ይህ ቲክቶክ ባለቤት ከኔ ጋ ችግር አለ እንዴ? ወይ ጉድ። ጊታር፣ ኮፍያ፣ ልብ፣ ምናምን ይታይሻሉ? አዎ ታየኝ። ይኸው አረኩል ተፋታኝ እኮ ነው የምልህ አሁንም፣ ልክ አይደለም ወይ መዳና፣ ድሮን ሁሉን የሚያሳየኝ ድሮን፣ የት ሊልክ ነው ድሮን? ብልጽግና ነው ምንድነው? የገጠመኝ ዛሬ ምንድነው? ነው ከኔ የሚፈልጉት? ድሮን እኮ እየላኩብኝ ነው ቲክቶኩ ላይ። ምንድነው ማቻ ርገ የሚታየኝን ማቻ ርግ ያለው ምን አባን የሚፈልገው ከኔ ቲክቶክ ኦ ማይ ጋድ ምን አርጊ ነው የምትሉኝ? አይጥ ምናምን ይልካሉ። ምን አባታቸው ላርጋቸው? እኔ ምን አገባ? ሁሉንም ላይ ነካክቼ፣ ምን ፈልጎ ነው ከእኔ?

ባል ሴጋ ደግሞ አስመሳይ። ቆይ እና አንተ ደግሞ ትሞለጫለህ፣ አንተ ሴጋ ማለት ነው፣ አንተ ልክስክስ። እኔ ይሄ ልጅ ሴት ወይዘሮ እቴት ያለችው እኮ እውነቷን ነው። ይሄ ሴት ወይዘሮ ስሙት፣ ቆይ ቤተሰቦቼን የሚናገር ሰው ብቆይ ምናምን ያለው ቆይ፣ ኧረ አንድ ቪዲዮ አይቼ በጣም እዩት፣ ናኝ የማጠፋው ሰው ነው። እመቤት መሰልከ እኔ በልጆቼ ከእንዳላቅ ልጅ ያለው ሰው ይገባል። የልጆቹ ፍቅር ያለው ሰው ይገባዋል። በልጆች ቀልድ፣ በልጆች ቀልድ ኦኬ፣ በልጆች ቀልድ የለም። በልጆች የመጣ ቀልድ አላቅም። አላደል ከጂጂክያ ጋር በአንድ ቂጥ ነው። ለመጀመሪያ ጊዜ ልጁን የሰደበችው ማናት ጂጂክያ። ቁጥር ጥራ ብሎ ቁጥር ጥራ ሲሉት ዘገምተኛ ነው ልጅ ብላ የሰደበችበት ማናት? አንደኛ ጂጂ ክያ ከማጋ ነበር ቂጡን ገጥሞ የነበረው ከእሷ ጋር። ከጆከር ጋር ታርቆ በአንድ ቂጥ ንፍሳ ብሏን ነበር። እነ ጆከር ፎቶ የልጆቼን ዘቀዘቁም ቢ ለምን ታረቀ? አቋሙ እውነት ቢሆን ለልጆቹ የሚቆም ቢሆን ኖሮ ከጂጂ ክያ ጋር አብሮ አይቆሙ ነበር። ይሄ አስመስታይ ውሸታም የዩቱብ ብር ያሰከረው ሰካራም ነው። ልንገራችሁ እውነት አቋም ቢኖር የኔ ልጅ ለምን አባ ነካ ብትባል ልጆቹ እንዲነኳ አትፈልግም ማለት አንተ ልክስክስ ዘገምተኛ። የእኔ ልጅ ምን አባ ልሰራ ነካሃት እ የአንተ ልጅ እንዳይነካብ ከፈለክ ይሄንን ዘገምተኛ፣ ልጆች እንዳይነኩብ ከፈለክ ለምን አባ የኔ ልጅ ነካ? ይቅርታ ጠይቃሀል እንደ የኔ ልጅ ነክተ ቴንኪ። የኔ ቆንጆ ሲያምሩ ጊፍቶች አሁን ቤታዩ። ቴንኪ። አንተ ልክስክስ ዘገምተኛ የኔን የሮማን ተሰማ ልጅ ስትነካ ምን መስሎ ነበር የታየ? የኔ ልጅ ያንተ ልጅ አትመስልም ወይስ እድሜዋ ከፍ ስላለ አዳልት መስላ ነው? የኔ ልጅ እድሜዋ ሰላሳ ቢገባ ለኔ ልጄ ናት። የኔን ልጅ ስታጥረገርጋት ልጄ ስላልመሰለች ነው። ስለዚህ ልጅ እንዳይነካብ ከፈለግ ጸጥ ብለ ተቀመጥ። የሰው ልጅ እንዳትነካ። እኔ ችዬ ችዬ አሳልፌ ልጆችን የነካ ጊዜ ትችሃለሁ ብለህ በአባቴ የመጣ። ስለዚህ ቤተሰቡ እንዳይነካ የሚፈልግ ሰው የሰው ቤተሰብ አይነካም። የኔን ልጅ ስትነካት የታባ ምናባት ነበረ የመሰለች የኔን ልጅ ነክተው፣ ሆን የነካው አንተ ልክስክዝ። አሁንም ቢሆን ዘገምተኛ ልጆች አሉ። ምናባት አመጣለ። ክብርን ይዘህ ካልተቀመጥክ እቀጠቅጥልሃለሁ። ልጆችን ከፈለግ የኔን ልጅ ነክተህ ይቅር ልጆችን ከፈለግ የኔን ልጅ ነክታ ይቅርታ አልጠየክም፣ ስለዚህ ልጆችን ሞል ጭልሃለሁ። ምን አባት አመጣለ ብዬ እየነገርኩ ነው። ልጆቹ እንዳይነካ የሚፈልግ ሰው የሰው ልጅ አይነካ። ቀጥሎ ልጆች አሁንም ልጆች ዘገምተኛ ካልሆኑ ምን አናደደ። ልጆች ስፔሻል ዲድ ይመስላሉ፣ ስፔሻል ዲድ ይመስላሉ። በዚህ ዕድሜያቸው ቁጥር መጥራት ካልቻሉ ብላ ስትሞል ጅጅክያ የታባ ነው የኔን ልጅ ቅርታ እስካልጠየቅ ድረስ ልጆችን ሞልጫለሁ ምንም አታመጣም የሰው ልጅ ስነካ ልጅ ሲነካ ልጅ ይነካል አባቴን ስትነካ አባትን እነካለሁ ያ የሰው ልጅ የራስ አይታይህም እ ለራስ አይታይህም አደለ ሊያሾ ልጅህን ስትረቅጥብህ አልነበረም ወይ ልጅህን ይቅርታ ለእሷ ጠየክና ከዛ አስመሳይ ውሸታም ልክስክስ ማለት ነው አስመሳይ ዘገምተኛ ልጆች አሉ። ልጆችን ወጣ ብለ አስተምራቸው፣ እየሰማ ነው። ዘገምተኛ ልጆች ነው ያሉ። የኔን ልጅማ በክብር አስመርቅያት አይተሃል። አንተ ተምር ያለው እንዲያርግ ያለው ምናምን ያልከ አንተ ዘገምተኛ፣ እንግሊዘኛ ችላለሁ ብለ ወጥተህ ምትኮፈር ዘገምተኛ፣ ልጆችን አስተምራቸው። እየነገርኩ ነው፣ ሲቀጥል ማለት ነው። ሊያሽ ነው የኔን ልጅ አደለሞ የነካሹ አንቺን፣ ልክስክስ ድፍን በግ ሙሉውን እያየንሽ ቆራርጠሽ፣ አንዴ በቅቅል አንዴ በጥብስ አንዴ በምን አርገሽ ድፍን በግ ላስ አርገሽ በአንድ ቀን ውስጥ የበላሽ አንቺ በጋም፣ የኔን ልጅ ስትነኪ ወተሽ በማይመለከትሽ እድሜዋን እንኳን ሳታጣሪ የኔን ልጅ ስትነኪ፣ ልጅም ይነካ ሰው አትወጅም። የዮኒ ማኛ ልጅ ስትነካው ፊል አደረግኩና በጣም የሰው ልጅ ምናምን ዘገምተኛ ልጅ ነው ያለችሽ። አንችም ልጅሽ ስፔሻል ኒድ ልጅ ክያ ልበላያቺ ትልቋ የአፏ የሚገማ ሴትዮ ስለ አንቺ ስታወራ ሰማው ልበል። ቱርክ የምትመላለሺው ልጅሽ ስፔሻል ኒድ ናት፣ ዘገምተኛ ናት። ስለዚህ ልጃችሁን ቼክ አስደርጉ። ቁጭ ብለሽ ሶሻል ሚዲያ ላይ ድፍን በግ ቁጭ ብለሽ ከምትበይ ከህፃን ልጅ ጋር ከቤት ታዮ ጋር ቤት ታዮ ትወልጃታለሽ። በጊዜ ብትወልጂ ቤት ታዮ ጋር ከመመላለስ ጋር ከመመላለስ ከመመላለስ ልጅሽን አስተካክሊና አንትን ብያት አስመርምሪያት፣ ቼክ አድርጊያት። ልክስክስ ማለት ነው አንቺ፣ ወራዳ ማለት ነው አንቺ። የኔ ልጅ ስትነኪ ያልተሰማሽ፣ የአንቺ ልጅ ስትነካ ትንገመገብ ያለሽ አለን። እኔ ሮማን ሳትነኩኝ አልነካችሁም። ልጄን ስትነኩ የእናንተን ልጅ የመምካት መርት አለኝ። ልጄን የነካሹ አይደል? እየሰማሽ ነው። ልጄን የነካሹ ዘገምተኛ ልጅ ነው ያለሽ። ልጅሽ ስፔሻል ኒድ ናት፣ ዘገምተኛ ናት። በጊዜዋ በእግሯ አልሄደችም። ስለዚህ